በሆሊውድ ውስጥ በፈገግታዋ በኮሜዲያዊ ችሎታዋና በጠንካራ የድራማ ትወናዋ የምትታወቀው ሳንድራ ቡሎክ ከመጀመሪያው የኮከብነቷ ጉዞ በፊት የትና እንዴት ነበር ያደገችው? የዚያ ሁሉ ተሰጦና ውበት ምንጩ የት ነበር? ይህ ሁሉ የሚጀምረው በሁለት የተለያዩ ባህሎች ውስጥ ባሳለፈቻቸው ዓመታት ውስጥ ነው። ዛሬ ከታዋቂዋ ተዋናይት በስተጀርባ ያለውን የልጅነት ሕይወት አስተዳደግና ልዩ ሁኔታዎችን በጥልቀት እንመረምራለን። እንዲሁም ስለ ፊልምና ስለ ትዳር የፍቅር ሕይወቶቿ በሙሉ ዘርዝረን እንመለከታለን። ሳንድራ አኔት ቡሎክ እንደ አውሮፓውያን አቆጣጠር ሐምሌ 26 ቀን 1964 በአርሊንግተን፣ ቨርጂኒያ፣ ዩናይትድ ስቴትስ ተወለደች። የልጅነት ጊዜዋ የአሜሪካዊነት ብቻ አልነበረም። ቤተሰቧ ልዩ ዓለም አቀፍ ዳራ ነበረው። እናቷ ሄልጋ ሜየር የጀርመን ኦፔራ ዘፋኝና የድምፅ አስተማሪ ነበረች። አባቷ ጆን ደብሊው ቡሎክ ደግሞ የአሜሪካ የሰራዊት ሰራተኛና የድምፅ አሰልጣኝ ነበር። ሳንድራ ታናሽት ነበረቻት፣ ጌሲኒ ቡሎክ። ወላጆቿ ሁሉም በሙዚቃና በኪነ ጥበብ ውስጥ የተማሩ በመሆናቸው የሳንድራ የልጅነት አካባቢ ለኪነ ጥበብና ለመድረክ ቅርብ ነበር። እናቷ የአውሮፓ ኦፔራ ዘፋኝ በመሆኗ የሳንድራ የቤተሰብ ህይወት በአሜሪካና በጀርመን ባህሎች መካከል የተዋሃደ ነበር። ሳንድራ ብሎክ የልጅነት ጊዜዋን አብዛኛውን ጊዜ ያሳለፈችው በአሜሪካ ብቻ አልነበረም። በአስራ ሁለት ዓመቷ ከቤተሰቧ ጋር በአራተኛው ክፍል ወደ ኑርንበርግ ጀርመን ተዛወረች። ይህ ለሳንድራ ልዩ የሆነ አስተዳደግ ሰጥቷታል። በአሜሪካና በጀርመን መካከል ያለማቋረጥ እየተመላለሰች ነበር። በጀርመን ሳትኖር ሳንድራ ጀርመን ቀላጥፋ መናገር ጀመረች። የጀርመን ቋንቋና ባህል የህይወቷ ዋና አካል ሆነ። ገና በለጋ ዕድሜዋ በኦፔራ ውስጥ በልጆች ዝማሬ ቡድን ውስጥ ትሳተፍ የነበረ ሲሆን፣ በአውሮፓ ውስጥ ከእናቷ ኦፔራ ትርኢቶች ጋር አብራ ትጓዝ ነበር። ይህ ሁሉ ለሳንድራ ብሎክ ከመድረክና ከኪነ ጥበብ ጋር ቀደም ብሎ እንድትተዋወቅ እድል ሰጣት። ባሌት ዳንስና ጂምናስቲክንም ትሰራ ነበር። በአስራዎቹ ዕድሜዋ ሳንድራ ብሎክ ወደ ዩናይትድ ስቴትስ ወደ አርሊንግተን ቨርጂኒያ ተመለሰች። እዚያም በዋሽንግተን ሊ ሁለተኛ ደረጃ ትምህርት ቤት ገባች። ከጀርመን የመጣች ልጅ እንደመሆኗ መጠን አሜሪካ ውስጥ የትምህርት ቤት ህይወት መጀመሪያ ላይ ፈታኝ ነበር። ሳንድራ የትምህርት ቤቱ የችርሊዲንግ ቡድን አባል የነበረች ሲሆን በሌሎችም የትምህርት ቤት እንቅስቃሴዎች ትሳተፍ ነበር። በትምህርት ቤት ውስጥ ተግባቢና ተወዳጅ ልጅ ነበረች። ከልጅነቷ ጀምሮ የመድረክ ልምድ ቢኖራትም ሳንድራ በመጀመሪያ ላይ የፊልም ተዋናይ የመሆን ህልም አልነበራትም። ሳንድራ ብሎክ እንደ አውሮፓውያን አቆጣጠር በ1982 ከዋሽንግተን ሊ ሁለተኛ ደረጃ ትምህርት ቤት በኋላ በግሪንቪል ሰሜን ካሮላይና ወደሚገኘው የምስራቅ ካሮላይና ዩኒቨርሲቲ ገባች፣ የቲያትር ትምህርትን አጠናች። በዩኒቨርሲቲ ቆይታዋ የተለያዩ የቲያትር ፕሮዳክሽኖች ላይ በመሳተፍ የመድረክ ልምዷን ይበልጥ አዳበረች። ጥቂት ቀደም ብሎ ኮሌጅን አቋርጣ ወደ ኒውዮርክ ሲቲ ለመሄድ ወሰነች። በኒውዮርክ ውስጥ የራሷን የትወና ህልም ለመከተል ቆርጣ ነበር። ይህ ውሳኔ የሕይወቷን ቀጣይ ምዕራፍ የሚጀምርበት ትልቅ እርምጃ ነበር። ከልጅነት ጀምሮ በሁለት ባህሎች ያደገችው ሳንድራ ወደ ትልቁ የመድረክና የፊልም ዓለም ለመግባት ዝግጁ ነበረች። ስለዚህም የሳንድራ ቡሎክ ታሪክ የሚጀምረው በአሜሪካና በጀርመን መካከል ያሳለፈችው ልዩ የልጅነት ጊዜ ነው። በሙዚቃና በኪነ ጥበብ የተሟላ አካባቢ ውስጥ ያደገች ሲሆን ሁለት ቋንቋዎችን የምትናገርና ከመድረክ ጋር በለጋድሚዋ የተዋወቀች ልጅ ናት። እነዚህ ሁሉ የልጅነት ልምዶች እና አስተዳደግ ለወደፊት የሆሊውድ ኮከብነቷና ለየት ላለው ችሎታዋ መሰረት ሆነዋል። በአሜሪካ በአሜሪካና በጀርመን መካከል ባደገችው የመድረክ ፍቅር በልጅነቷ የያዛት ሳንድራ ብሎክ ኮሌጅን አቋርታ ወደ ኒውዮርክ ሲቲ ለመምጣት ደፋር እርምጃ ወሰደች። የመድረክን ትልቁን ህልም ስትከተል ሆሊውድ በውስጧ ያለውን ታላቅ የፊልም ኮከብ ለመቀበል ዝግጁ ነበር። ይህ ነው የሳንድራ ብሎክ ከኒውዮርክ የመድረክ ትግል እስከ ሆሊውድ ከፍተኛ ተዋናይነት የመሸጋገሩ አስደናቂ ታሪክ ሳንድራ ብሎክ ኮሌጅን አቋርጣ ወደ ኒውዮርክ ሲቲ ስትሄድ ህይወት ቀላል አልነበረችም በዚያች ትልቅ ከተማ ውስጥ የቲያትር ስራዎችን በማደል ላይ ያለች የዌትረስ ስራዎችንና ሌሎች አነስተኛ ስራዎችን በመስራት የኪራይ ቤቷን ትከፍል ነበር። ብዙ ኦዲሽኖችን ገጥማለች፣ ብዙ ኦዲሽኖችን ሞክራለች፣ ነገር ግን መጀመሪያ ላይ ብዙም እውቅና አላገኘችም። ትልቁን የመድረክ ስራ ለመስራት ብትጓጓም ሳንድራ በመጨረሻ በቴሌቪዥንና በፊልም ላይ ትናንሽ ሚናዎችን ማግኘት ጀመረች። በ1989 ለ6 ሚሊዮን ዶላር ማን ኤንድ ደ ባዮኒክ ወማን በተባለ የቴሌቪዥን ፊልም ላይ ሚና አገኘች። ከዚህም በ1990ዎቹ መጀመሪያ ላይ በበርካታ ፊልሞች ላይ ተሳትፋለች። ነገር ግን እነዚህ ሚናዎች ገና የኮከብነቷን ብቃት የሚያሳዩ አልነበሩም። የሳንድራ ብሎክ ወደ ሆሊውድ የፊልም ስራ የገባችበት እውነተኛው ፍንዳታ የመጣው በ1994 ነበር። ይህ ዓመት ለሳንድራ የኮከብነት በርን ሙሉ በሙሉ የከፈተላት ወሳኝ ወቅት ነበር። በኬኑ ሪቭስ ከሚመራው የፊልም ዝርዝር ውስጥ ሳንድራ ስፒድ 1994 በተባለው የአክሽን ትሪለር ፊልም ውስጥ የአኒ ፖርተር ሚናን አገኘች። መጀመሪያ ላይ ሚናው ለሌላ ተዋናይት የታሰበ ነበር፣ ነገር ግን ሳንድራ በኦዲሽን ላይ ባሳየችው ድንቅ ብቃት ሚናውን አሸነፈች። ፊልሙ ትልቅ የቦክስ ኦፊስ ስኬት ሆነ። ተመልካቾች ሳንድራ ባሳየችው ድንገተኛ ኮሜዲ፣ ተፈጥሮአዊ ውበትና ከአክሽን ሁኔታዎች ጋር የመላመድ ችሎታ እጅግ ተደመሙ። ይህ ፊልም ሳንድራ ብሎክን በዓለም አቀፍ ደረጃ አሳውቆ የአክሽን ጀግና አደረጋት። ከስፒድ በኋላ ሳንድራ ብሎክ ተፈላጊ ተዋናይት ሆነች። በሮማንቲክ ኮሜዲ ዘውግ ውስጥ የማይናወጥ ቦታ ያገኘች ሲሆን በዚህ ዘውግ ውስጥ ከታላላቅ ኮከቦች አንዷ ሆና ብቅ አለች። የእሷ ተፈጥሯዊ የኮሜዲ ችሎታና ተመልካቾችን የመሳብ ባህሪዋ ዊልዩ ዌር ስሊፒንግ 1995፣ እና ኮንጄኒያሊቲ 2000 የመሳሰሉ ፊልሞችን ትልቅ ስኬት አደረገቻቸው። ሳንድራ ሁለቱንም አስቂኝና ተወዳጅ ገጸ ባህሪያትን በሚገርም ሁኔታ መጫወት ትችል ነበር። እነዚህ ፊልሞች ለሳንድራ የሮማንቲክ ኮሜዲ ንግስት የሚል ማዕረግ አስገኝተውላታል። የሳንድራ ችሎታ ግን በኮሜዲ ብቻ የተገደበ አልነበረም። ከ1990ዎቹ መጨረሻ ጀምሮ ወደ ድራማ ፊልሞች በመግባትም አስደናቂ ብቃቷን አሳይታለች። በ2009 ዘ ብላይንድ ሳይድ በተባለው ፊልም ላይ ባሳየችው ድንቅ ትወና ሳንድራ ብሎክ የአካዳሚ ሽልማት ወይም ኦስካር ለምርጥ ተዋናይነት አሸነፈች። ይህ ለረጅም ጊዜ በሆሊውድ ውስጥ ለምትወደው ተዋናይት ትልቅ እውቅና ነበር። ከጥቂት ዓመታት በኋላ በ2013 ግራቪቲ በተባለው ሳይንሳዊ ልብ ወለድ ፊልም ላይ ባሳየችው አሳማኝ ብቃት ለሁለተኛ ጊዜ ለኦስካር ታጭታለች። እነዚህ ፊልሞች ሳንድራ ብሎክን ከሮማንቲክ ኮሜዲ ንግስትነት ባሻገር እውነተኛ የሆሊውድ አክተርና ሁለገብ ተዋናይት መሆኗን አረጋግጠዋል። ስለዚህም የሳንድራ ብሎክ ታሪክ ከሁለት ባህሎች ከልጅነት ጀምሮ በኪነ ጥበብ ውስጥ በማደግ ከኒውዮርክ የመድረክ ትግል ተነስቶ ስፒድ በተባለው ፊልም ታላቅ ግኝትን አግኝቶ የሮማንቲክ ኮሜዲ ንግስነት በመሆን በመጨረሻም በድራማ ፊልሞች ኦስካር ያሸነፈች የሆሊድ ምርጥ የመሆን ጉዞዋ ነው። በመጨረሻም በድራማ ፊልሞች ኦስካር ያሸነፈች የሆሊውድ ምርጥ አክተር የመሆን ጉዞዋ ነው። እሷ ለብዙ ዓመታት ተመልካቾችን ስታስቅ ስታስለቅስና ስታስደምም ቆይታለች። ሳንድራ ቡሎክ በእውነትም የማይረሳ አሻራ ያሳረፈች ታላቅ አርቲስት ናት። በስክሪን ላይ ባሳየቻቸው ድንቅ ትወናዎች፣ ሳቅ በሚፈጥሩ ኮሜዲዎችና ልብ በሚነኩ ድራማዎች የምናውቃት ሳንድራ ቡሎክ ከዚህ ሁሉ ባሻገር ውስብስብና የራሷ የሆነ የፍቅር ህይወት አላት። እንደ ማንኛውም ሰው እሷ በፍቅር ውስጥ የወደቀች ትዳር የመሰረተች የልብ ስብራትን የገጠመችና በመጨረሻም የቤተሰብ ደስታን ያገኘች ሴት ናት። ታዲያ የዚህ ታላቅ ተዋናይት ሴት የፍቅር ጉዞ ምን ይመስላል? በህይወቷ ውስጥ ምን አይነት ሰዎች ቦታ ነበራቸው? ዛሬ ከሆሊውድ ብርሃን ባሻገር ያለውን የሳንድራ ቡሎክን የፍቅርና የትዳር ታሪክ በዝርዝር እንቃኛለን። ሳንድራ ቡሎክ ወደ ሆሊውድ ገብታ ስሟን ማሰራት በጀመረችበት ወቅት ከበርካታ የትወና ባልደረቦቿ ጋር የፍቅር ግንኙነት ነበራት። እነዚህ ግንኙነቶች ልክ አብዛኞቹ የሆሊውድ ጥንዶች በመገናኛ ብዙሃን ትኩረት ውስጥ ነበሩ። ከመጀመሪያዎቹ ታዋቂ ግንኙነቶቿ አንዱ ከተዋናይ ታቴ ዶኖቫን ጋር ነበር። ሁለቱ የተገናኙት በ1990ዎቹ መጀመሪያ ላይ ሲሆን ለበርካታ አመታት አብረው ነበሩ። ታቴን የህይወቷ ፍቅር ብላ ጠርተዋለች ለመጋባት እቅድ ቢኖራቸውም በመጨረሻ በ1995 ተለያዩ። ይህ የሳንድራ የፍቅር ህይወት ውስጥ ከባድና ልብ የሚነካ ገጠመኝ ነበር። ከታቴ ዶናቫን ከተለያዩ በኋላ ሳንድራ ከሌሎች ታዋቂ ተዋናዮች ጋር የፍቅር ግንኙነት እንደነበራት ይነገራል። ከበርካታ ፍለጋዎች በኋላ ሳንድራ ብሎክ ትዳር የመሰረተችው ከቴሌቪዥን ስብዕናና የሞተርሳይክል ዲዛይነር ጄሲ ጄምስ ጋር ነበር። ሁለቱ የተገናኙት በ2004 ጄሲ በአንድ የቴሌቪዥን ትርኢት ላይ እንዲታይ ስቲቭ ፎሼት የተባለው አውሮፕላን አብራሪ እንዲያዘጋጅለት ሳንድራ ስትጠይቅ ነበር። እንደ ሬፓን አቆጣጠር ሐምሌ 16 ቀን 2005 ሳንድራ እና ጄሲ በካሊፎርኒያ በሚገኘው የጄሲ ራንች ተጋቡ። ሳንድራ የጄሲን ሶስት ልጆች ከቀድሞ ትዳሮቹ እጅግ ተወዳቸው የነበር ሲሆንም ጥሩ የእንጀራ እናት ለመሆንም ጥምረት አድርጋ ነበር ትዳራቸው በመጀመሪያ ላይ ጠንካራና ደስተኛ መስሎ ነበር። ሳንድራ ብዙውን ጊዜ ስለ ጄሲ የሰጠችው አስተያየት የእሷን ደስታና የህይወት አጋር ማግኘቷን ያመለክት ነበር። ይሁን እንጂ ይህ ትዳር እጅግ አሳዛኝና ከፍተኛ የመገናኛ ብዙሃን ትኩረት የሳበ ፍጻሜ ነበረው። እንደ አውሮፓን አቆጣጠር በ2010 ሳንድራ ብሎክ ደ ብላይንድ ሳይድ በተባለው ፊልም ላይ ባሳየችው ድንቅ ትወና የአካዳሚ ሽልማት ወይንም ኦስካር ለምርጥ ተዋናይነት ባሸነፈች ማግስት የጄሲ ጄምስ ክህደት ዜና በመገናኛ ብዙሃን ላይ ወጣ። ይህ ክስተት የሳንድራን ሕይወት ሙሉ በሙሉ አናጋው። ብዙ አድናቂዎቿ በድሉ እየተደሰቱ ሳለ፣ በግል ሕይወቷ ውስጥ እጅግ ከባድ የሆነ የልብ ስብራት ገጥሟት ነበር። ሳንድራ ወዲያውኑ ከጄሲ ተለይታ በዚያው ዓመት የፍቺ ጥያቄ አቀረበች። ፍቺው ከፍተኛ የመገናኛ ብዙኃን ሽፋን ያገኘ ሲሆን ሳንድራ የሕዝብ ትኩረትን ለማምለጥ ለተወሰነ ጊዜ ከስራ እረፍት ወስዳ ነበር። ይህ ምዕራፍ የሳንድራ ህይወት ውስጥ ከባድ ፈተናና ጥልቅ አዘን የሞላበት ጊዜ ነበር። ከዚህ ከባድ የፍቺ ገጠመኝ በኋላ ሳንድራ ብሎክ ህይወቷን እንደገና ለመገንባት ጥረት አደረገች። በዚሁ ዓመት ገና ከጄሲ ጀምስ ጋር በትዳር እያለች በማደጎ የያዘችውን ወንድ ልጇን ሉዊስ ባርዶ ብሎክን በይፋ በማደጎ እንደምታሳድገው አስታወቀች። ሉዊስ ለሳንድራ ታላቅ ደስታንና ትርጉምን ሰጣት። እንደ አውሮፓውያን አቆጣጠር በ2015 ሳንድራ ሁለተኛ ልጇን፣ ሴት ልጅ ላይላ ብሎክን አሳደገች። እናትነት የሳንድራን ህይወት ሙሉ በሙሉ ለውጦት፣ ለእርሷ ቅድሚያ የሚሰጠው ነገር ሆነ። ከግል ህይወትና ከሆሊውድ ግርግር የራቀች ለልጆቿ ያተኮረች ህይወት መምራት ጀመረች። በኋላ ላይ ሳንድራ ከፎቶግራፍ አንሺ ብራያን ራንዳል ጋር የፍቅር ግንኙነት ጀመረች። ግንኙነታቸው የግል ቢሆንም በህይወቷ ውስጥ አዲስ የደስታና የመረጋጋት ምንጭ ሆነ። ብራያን በ2023 ቢሞትም ከሳንድራ ጋር ያሳለፉት ዓመታት ለሷ ደስታንና መጽናናትን ሰጥቷታል። ስለዚህም የሳንድራ ብሎክ የፍቅርና የትዳር ታሪክ በውጣ ውረድ፣ በደስታና በልብ ስብራት የተሞላ ነው። ከብዙ ግንኙነቶችና ከአንድ አስቸጋሪ ትዳር በኋላ በመጨረሻም በልጆቿና በፍቅር ህይወቷ ውስጥ ሰላምንና ደስታን አግኝታለች። ሳንድራ ቡሎክ በስክሪን ላይ የምናውቃት ጠንካራና አነቃቂ ሴት ብቻ ሳትሆን፣ ከዚህ ባሻገር የህይወትን ፈተናዎች እየተጋፈጠች በመጨረሻም የራሷን ደስታ የፈጠረች እውነተኛ ሴት ናት።